የእንግሊዝ ፕሪምየር ሊግ የዘንድሮ የውድድር ዓመት አስራ አስር ጨዋታዎች ተደርገዋል። በመረጥናቸው ትልልቅ የምንላቸው ስድስት ክለቦች የእስካሁን አስር ጨዋታ ምርጡ ተጫዋች ለአንቺ እና ምርጡ ተጫዋች ለእኔ። እሺ ደስ ይለኛል። ከዛ አድማጮችም የራሳቸውን ያስቀምጣሉ፣ ከሱ ጎን ነኝ ይላሉ ወይ የራሳቸው ምዛ ይኖራቸው። መድገም አትችይም አንቺ። ያልሽ መድገም አልችልም። እሺ እሺ አሪፍ እድል ይሰጠናል። እንደው ለምን ነው አሪፍ እድል? አንዳንዴ የሆኑ ተጫዋቾች እኩል ምርጥ የሆኑ በኋላ ስለዚህ እኔ ካልኩት መድገም ካልተቻለ አንተ ደግሞ ያኛው እንትላለው ሁለት ምርጥ አገኘን ማለት ነው። እሺ ከትንንሽ ማብራሪያዎች ጋራ በትልልቆቹ ክለቦች የዘንድሮ የውድድር ዓመት የእስካሁን ሂደት የተሻሉ የምንላቸውን ተጫዋቾች ምርጫ አንድ የደረጃ ሰንጠረዥ መሪም በአልፋቤትም ኤ አርሰናል በ2025/26 የውድድር ዓመት በደረጃ ሰንጠረዡ አናት ላይ እየተቀመጠ እናም የፕሪሚየር ሊጉን የደረጃ ሰንጠረዥ መሪነት ደግሞ ከማንቸስተር ሲቲ በስድስት ነጥብ በልጦ ከሊቨርፑል በሰባት ነጥብ በልጦ እየመራ ያለ አርሰናል የአርሰናል የመጀመሪያዎቹ አስር ተጫዋች አስር ጨዋታዎች ምርጡ ተጫዋች ለእኔ ደክላን ራይስ እና እኔ ደግሞ በቃ ደስ አለኝ፣ ቅድም እንዳልኩ ነው ዴክላን ራይስ። እናንተ ስላልክ እኔ ሌላ ተጫዋች የመጥራት እድል አለኝ ማለት ነው። ስለዚህ እኔ ማጋሌሽ እችላለሁ። እሺ፣ አሁን በማጋሌሽ ላይ ትንሽ ማብራሪያ ስጪኝ። ምን ማብራሪያ ያስፈልገዋል ማጋሌሽ? ማካበድም ይቻላል። በጣም የሆነ አሁን ትናንትና ምን ልበል አላልክም? ትናንት አሁን ስለ አርሰናል እንደዚህ አልክ፣ ምን ልበል አሁን አልክ እንዲህ። አሁን እኔም ስለ ማግሀሌሽ ምን ልበል የሚያስብል ነው። ያው ብዙ ጊዜ አንስተነዋል፣ የማግሀሌሽን ጉዳይ ኳሊቲውን፣ እንደገና የጨዋታ ብቃቱን፣ ሊደርሺፑን ሁሉንም ነገር አንስተነዋል እና በጣም በዚህኛው የውድድር አመት ብቻ አይደለም። በእርግጥ ግን ደግሞ የነበሩት ኳሊቲዎች የበለጠ ተሻሽለው እንደገና ደግሞ ያልነበሩትም ጉዳዮች ጨምረው የመጡበት የውድድር አመት ስለሆነ አሁን እሱ የመከላከል ስራ ብቻ የሚሰራ ተጫዋች አይደለም። በአርሰናል ቤት ጎልም ያስቆጥራል። ያስቆጠራቸው ጎሎች ደግሞ ከዚህ በፊት እንዴት ጠቃሚ እንደነበሩ አይተናል። ከዛ በተጨማሪም ደግሞ የሊደርሺፕ ኳሊቲ ያለው ቡድኑን በተለየ ስሜት ውስጥ እንዲቆይ ጨዋታ የማሸነፍ ብቃቱ የበለጠ ከፍ እንዲል ማድረግ ትልቅ ብቃት አለው። እነዚህ እነዚህ ሁሉ ተደምረው እና የራሱን ስራ ብቻ አይደለም የሚሰራው ልልክ ፈልጌ ነው። በቡድን ውስጥ ትልቅ አስተዋጽኦ ያለው ተጫዋች ስለሆነ በዛ ምክንያት እስካሁን ባየነው ከዚህም በፊት በምናውቀው ኳሊቲው በጣም አሪፍ የውድድር አመት ጀምሯል። ምርጥ ነው ብዬ መናገር ችላሉ። ስለዚህ ማጋሌሽ ነው ከዴክላን ራይስን በላይ ለአንቺ የአርሰናል የመጀመሪያዎቹ አስር ጨዋታዎች ተመራጭ ተጫዋች? እኔ ዴክላን ራይስም ቢሆን አደለም ድንበር አትግቢ አደለም። ቆይ እንጂ አታፍኑ። ደስ ያለኝ እኮ ለዛኮ ኮ ነው። አሁን ዴክላን ራይስ ስትል አንተ ደስ ያለኝ በቃ ዴክላንድ ራይስም በአንተ በኩል በቃ ምርጥ ነው። ማብራሪያ ይሰጥበታል። እኔ ደግሞ ሌላ ተጫዋች የማለት ነው እንጂ ዴክላንድ ራይስ አልኩ። አንቺ ጋብርኤል ማግሀሌሽ አ አንቺ ጋብርኤል ማግሀሌሽን በተወሰነ ደረጃ ከዴክላንድ ራይስ ይልቅ እንዲመርጡልሽ ነው የምትሰሪው። እኔ ደግሞ ዴክላንድ ራይስን ከማግሀሌሽ ይልቅ እንዲመርጡልኝ ነው ምሰራው። ስለዚህ ወደ እኔ የመተሽ ገራገር ጨዋታ አትጫዋች፣ ወደ እኔ ከመጣሽ ወደ እኔ ነው የሚያዘነብሉብሽ ለነገሩ ዴክላን ራይስ ምናምን ጋሻ በበለክናቸው ልታስቢ ነው ብዬ ነው። ጌም እያብራራን መረጃ እየሰጠን ግን ጌምም አለ ማለት ነው። ስለዚህ ኢዝሌ አልሸነፍልሽም፣ ኢዝ አትሸነፍልኝ ነው። ጥያቄ መጠየቅም ግን እችላለሁ፣ እኔም እችላለሁ ማለት ነው። አለሽ ጥያቄ? የአንቺ ድል ስለሆነ ጥያቄ አንተ ነህ እንጂ የምጠይቀኝ፣ አሁን እኔ አይደል ያብራራሁት እኮ። ጥያቄ አለሽ አንቺ። ገና ስታብራራ ነው የምጠይቀ አለ ነኝ እኮ ላኔ የኔ የኔ ማብራሪያ ጥያቄ ነው። አሁን ለዴክላ ለጋብሪኤል ማግሃሌሽ ኳሊቲ ብለሽ የዘረዘርሻቸው ነገሮች ለዴክላን ራይስ የማይሰራልን ሊደርሺፕ ነው ያልሽው፣ የለውም ሚድፊልድ ላይ ያለው ሚና አሁን በዚህ የውድድር አመት በእንግሊዝ ፕሪሚየር ሊግ ከሞይሴስ ካይሴዶ እና ከዴክላን ራይስ ጋር በተያያዘ ነው ትልቁ ዲቤት ያለ ግን ምንም ጥርጥር የለውም፣ ከሁለት አንዳቸው አንደኛ፣ ከሁለት አንዳቸው ደግሞ ሁለተኛ ይሆናሉ እንጂ አሁን በዚህ ሰዓት ላይ አጠቃላይ በአውሮፓ በእነሱ ሌቭል ላይ የሚገኝ ተጫዋች ስለመኖረው እርግጠኛ አይደለንም። ነው ቋንቋው የዴክላን ራይስ ሶስተኛው የምጠቅሰው ነገር ይሄ ኳሊቲ ያልሽው ሊደርሽፕ ምናምኑ አላቸው፣ ሁለቱም ሊኖራቸው ይችላል። ግን የዴክላን ራይስ የአርሰናል ከሴት ፒስ ጎል የማስቆጠር ዋናው ጉልበት ያለው እኮ እሱ ጋር ነው፣ ዴክላን ራይስ ጋር ነው። ምክንያቱ ዴሊቨሪው ነው ዋናው። በደንብ ነው ዴሊቨሪ የሚያደርገው ከማዕዘን ምትን በደንብ ነው ዴሊቨሪ የሚያደርገው፣ ከሌሎች ቅጣት ምት አይነቶች እነዛ አይነት ኳስ የማቀበል እና በራሱም ጎል ማስቆጠር በአጠቃላይ ሚድፊልዱ ላይ አርሰናል ዶሚኔት እንዲያደርግ፣ ምናልባት ከዚህ በፊትም ሰምተች ከሆነ 58.8 58.9 አካባቢ ነው የአርሰናል ዲፌንሲቭ ላይን ያለው ብለን ስናወራ ነበር። ሰምተች ነበር፣ ታስታውሻለሽ እሱ። ስለዚህ እዛ ጋር የሚጀምር የአርሰናል የመከላከል ስራ እኮ በዴክላን ራይስም ጭምር የሚሰራ ነው። የዘንድሮውን ዴክላን ራይስን ከራሱም ከዘንድሮ በፊት በነበረው የውድድር አመት ከዛም በፊት በነበረው ነገር ምናልባት በቅርብ ዓመታትም በአርሰናል አይተነው የምናውቃ አይመስለኝም። የእውነት የእውነት ነው ምናገር ሀይ ሀይ ሀይ ኳሊቲ ላይ ነው የደረሰው ልጁ። በጣም በጣም በጣም የሚገርም ኳሊቲ ላይ ነው ያለ። አብል ጎዊዝ ዴክላን ራይስ አሁን አንተ ያልከው ነገር ሁላችንም የተመለከትነው ነው፣ ግን ዴሊቨሪ ስላለ ብቻ ውጤት ይመጣል ማለት አይደለም። አሁን ጉዳዩ ወደ ክርክር ደው ማለት ነው። አማርኛ ክፍል ገበሬን ነቅፌ ነጋዴን ደግፌ የድሮ ስራችን ውጤት ነው። ስለዚህ ልክ ነው፣ የሱ የቆሙ ምቶች ላይ ወይም የቆመ ኳስ ላይ ያለው በጣም አሪፍ የሚባል ኳሊቲ ጥሩ ነው፣ ግን ለሁሉም ነው ለማጋሌሽ ብቻ አይደለም ለይቶ የሚሰጠው። ማጋሌሽ ግን ለይቶ የመጠቀም ብቃት ስላለው አርሰናል ካገባቸው የቆሙ ኳሶች አብዛኞቹም በማጋሌሽ አማካኝነት ነው ጎል እንዲሆኑ ያደረገው። ስለዚህ ይሄ አንድ ትልቅ ኳሊቲ ነው። አንድ የሆነ ነገር ትሰጣለ። አሁን ለምሳሌ አሲስት አድርጎ ከዚህ በፊትም አንስተናል እኮ በጣም አሪፍ አሲስት ያደርግና ለአንድ ተጫዋች የሆነ ተጫዋች ግን አሲስት የተደረገለት ተጫዋች ሳይጠቀምበት ይቀራል፣ እና በቃ አሲስት አድርጓል ተብሎ ግን አይቆጠርለትም። እንደዛ አይነት ነገር ነው የሚሆነው። አሁን ለሁሉም ይሰጣል፣ ግን ደግሞ ማጋሌሽ ያንን በጣም ጥሩ አድርጎ ወደ ውጤት ይቀይራል። ሌላ ግን የማጋሌሽን ጉዳይ በተመለከተ አንድ ተከላካይ ላይ የመሀል ተከላካይ እና እንደዚሁም ደግሞ ሚድፊልድ እኩል ጎሌ ማስቆጠር ብቃት አላቸው፣ ወይም እኩል ጎል ቢያስቆጠሩ የትኛውን የበለጠ የሚያስደንቀን? እኔ ምለው አንድ የመሃል ክፍል ተጫዋች ጎል ለማስቆጠሩ የተሻለ ትንሽ ከተከላካዩ አንጻር ስንመለከተው ነው እንጂ ያንን ለማሳነስ አይደለም። በዛም አይነት መንገድ ነገሩ መታየት አለበት። አንደኛው ለሚቀጥሉት አራቱ ወይም አምስት ጨዋታዎች ደክላን ራይስ ባይኖር እና ለሚቀጥሉት አራቱ ወይም አምስት ጨዋታዎች ማጋሌሽ ባይኖር አርሰናል የበለጠ የሚጎዳው በማና ለመኖር ነው ብለሽ ታምኛለች? እንደሚተኳቸው ተጫዋቾች ነው የሚወሰነው ብዬ ነው ማምነ። አሁን ግን የምናወራው ስለሁለቱ ተጫዋቾች እኮ ስለሁለቱ፣ ስለሆነ የእስካሁን ፕሬዘንስ ሜዳ ላይ በነበራቸው ሚና፣ ሜዳ ላይ በነበራቸው ጉብዝና እና ክለቡ የተሻለ ውጤት ለማምጣቱ ባበረከቱት አስተዋጽኦ ከሆነ አርሰናል ማንን በማጣት ይጎዳል? ማጋሌሽን በማጣት ይጎዳል? ወይንስ ደግሞ ራይስን በማጣት ይጎዳል? ይሄ ነው አሁን ትልቁ ነገር። ማንን የበለጠ ሚስ ያደርጋል አርሰናል ነው። ስለሚተኳቸው ተጫዋቾች የምናውራ ከሆነ ውይይታችንም ስለሚተኳቸው ተጫዋቾች ጉብዝና ሊሆንብን ነው። ስላለው እነዚህን ልጆች ብቻ ስለማውጣት የምናውራ ከሆነ የነዚህ ልጆች መኖር አለመኖር፣ የማጋሌሽ መኖር አለመኖር፣ የዴክላን ራይስ መኖር አለመኖር በአርሰናል ውጤታማነትና ኮንሲስተንሲ ላይ ያለውን አስተዋጽኦ ስንመዝነው ግን ስለነሱ ነው የሚሆነው ስለዚህ የሚተካቸው ተጫዋች አሪፍ ሆኖ ለምሳሌ ሂንካፔ ቢተካው ጋብርኤል ማጋሌሽ እና አሪፍ ቢሆን ጋብርኤል ማጋሌሽ አለመኖሩ ምንም አያጎል ምናምን ማለት አደለም። ዴክላን ራይስን ሜሪኖ ቢተካው እና ሜሪኖ እዛ ቦታ ላይ አውትሻይም ቢያደርግ የዴክላን ራይስን የአስር ጨዋታዎች ጉብዝና ዜሮ የከተዋል ማለት አይደለም። ስለዚህ በሚተኳቸው ተጫዋቾች ላይ ተመስርተን ሳይሆን በእነሱ የእስካሁን አስተዋጽኦ ላይ ተመስርተን አለመኖራቸው የበለጠ የሚያሳሳው የማነው የሚል ነው የኔ ጥያቄ ያለው። አንደኛው ጥያቄ እሱ ነው። ሁለተኛው ሳምሃው ምናልባት አርሰናል በዘንድሮ የውድድር ዓመት ጎል እየገባበት አይደለም። በየጨዋታው ላይ ኦልሞስት ክሊንሺት እየሆነ ነው ሚት በቻምፒዮንስ ሊግም በይው በፕሪሚየር ሊግም በይው በካራቦ ካፕም በይው፣ ክሊንሺት በክሊንሺት ሆኗል አርሰናል አይደለም። ስለዚህ እዚህ ጋር የአርሰናልን ተከላካይ ነው የምታደንቂው ወይስ የአርሰናል ሚድፊልድ፣ የተከላካዩን ተጋላጭነት ስለቀነሰ ኢቭን ኢላማውን የጠበቀም ኢላማውን ያልጠበቀም ብሎክ የተደረገም ሾት የለም ከተባልሽ፣ በመጀመሩ 45 ላይ ክሬዲቱን የምትሰጩ ለማጋህለሽ ነው ወይስ ለነ ዴክላን ራይስ? ይህ ለማን ነው ዋጋውን የምሰጠው? እነዛ ብሎክ አድርገው አላስቀሩት እነዛ ኢላማውን የጠበቀ ሙከራ ተደርጎባቸው አይደል ወይም ኢላማውን የጠበቀ ሙከራ ምናም ተደርጎባቸው እነዚህ ሁሉ ሶስቱም በሌሉበት ይሄ ስራ የተከላካዩ ስራ ውጤት ነው። ይሄ ታሪክ ይሄ ታሪክ እውነት ነው። ለምሳሌ በርንሌ ካርሰናል ጋር በመጀመሩ 45 አሁን የምልሽ አንድም አይነት ሙከራ አልተደረገ አንድም አይነት ዜሮ ኦን ታርጌት ዜሮ ኦፍ ታርጌት ወይም ዜሮ ብሎክ ድሾት፣ የት ነበሩ? እዛ ጋር አልነበሩም ማለት ነው። እነማጋህሌሽ ጋር ነሳሊባ ጋር አልነበሩም ማለት ነው የነበሩት እዚህ ጋር እዚሁ ጋር አፍኖ የማስቀረት አቅም እዚሁ ጋር አፍኖ ዶሚኔት የማድረግ አቅም በዴክላን ራይስ ኦርኬስትሬት ማድረግ ነው የመጣው የሚል እምነት አለኝ። እኔ ደግሞ ምለው በጣም ለጎል የሚሆን ሙከራ አልተደረገበትም ማለት ያንን ሙከራ የሚያስቀሩት የመሃል ክፍል ተጫዋቾች ብቻ ናቸው ማለት አይደለም። አይተን ከሆነ አይተን ከሆነ ለምሳሌ በ በርንሌ ጨዋታ መሰለኝ በበርንሌ ጨዋታ ወይንም ደግሞ በቀደም በሻምፒየንስ ሊግ ጨዋታ ከስላቪያ ፕራግ ጋር ሲያደርጉ እነሳ ሌባ የት አካባቢ ነበሩ? መሀል ሜዳ ላይ ኮ ናቸው የራሳቸው ቦታ ላይ የሚገኙበት አጋጣሚ እኳ አሁን እየሳሳኮ መጥቷል። ወደዛ እንዳይመጣም የሚያደርጉት እነሱም ጭምር ናቸው ብዬ ነው የምረዳው። አሁን ለምሳሌ ዴቪድ ራያ ቆሞ እየዋለ ነዋ ቆሞ ነው የሚውለው ተብሎ ብዙ አስተያየት እየተሰጠ ነው። ለቀልድም ቢሆን ለጨዋታም ቢሆን እንደዛ ተብሎ ይነሳል። ግን እሱ ብዙ ስራ ሳይሰራ እየዋለ ነው ማለት ዴቪድራ ኳሊቲ የለውም ማለት አደለም። ያንን ጨዋታ በማንበብም እንደገና ደግሞ ኳስ እንዲጀመርም በማድረግ በቃ፣ የእሱን ኳሊቲዎች እናውቃቸዋል። እንደ አጋጣሚ ሆኖ አሁን ብዙ ኳስ በማዳን ስራ ላይ አልተጠመደም እንጂ እንዲሁም ሊሳሳት ያጉመጠበጣል አንዳንዴ። አዎ እንደውም አንዳንዴ አንዳንድ መሳሳት ያጉመጠበጣልመጣ ሲለው ኳስ አንዳንድ ጊዜ ምን ተብሎ ይጠቀሳል። እንደዚህ እኮ በቃ ዝም ብለው ብዙ ሳይሞከርባቸው ሲቀሩ ትኩረት ወደ ማጣት ሁሉ ሊሄዱ ይችላሉ የግብ ጠባቂዎች ተብሎ ይነገራል። አንዳንድ ጊዜ እንደዚህ አይነት አስተያየት ይሰጣል። ግን በዛ ሁኔታ ውስጥም ሆኖ ያው ስላልተሞከረበት ወይም አብዛኛውን ስራ እየሰራ ስላልሆነ ጎበዝ አይደለም ብለን ለአርሰናል ክሊንሺት መብዛት ክሬዲቱን ለማንሰጫለች። ለራያ መጀመሪያውን ክሬዲት አልሰጠውም እኔ። ለምሳሌ እሱ የሚመዘልበት እሱ ቢሆንም የመጀመሪያውን ክሬዲት እኔ ለዴቪድ ራያ አልሰጠውም። ለተከላካዩ ነው የምትሰጠው ወደማ ማጋሃሌሽ አልሰጠውም፣ ለተከላካዩ ሰጣለው። ምንም ግብና ሳይሆን መቀበል ያለብን ነገር ማን እንቀበላለን እኮ ግን ለዴቪድ ራያ አልሰጠውም ካልኩሽ፣ የአርሰናልን የመከላከል ክሬዲትም ሙሉ በሙሉ ጠቅልዬ ለዊሊያም ሳሊባ እና ለማጋሃሌሽም አልሰጠውም። እሺ ገብቶሻል ልክ ለዴቪድ አሁን ግብ ጠባቂ የሚአዘንዶ ዘሲዝን እኮ ዴቪድ ራያ የውድድር ዓመቱ ምርጡ ግብ ጠባቂ ተብሎ ይመረጣል በቃ ሲምፕል ነገር ስለሆነ ነው የምርጫው ሂደት ምንድን ነው ሲምፕሉ ክሊን ሺት ነምበር ኦፍ ክሊን ሺት የእሱ የዶናሩማ የአሊሰንቤካ ወይም የሴኒ ላሜንስ ምናምን የሚቆጠር ነው በቃ ተብሎ በዴቪድ ራያ ስም ይመዘገባል የዘንድሮ ኮከብነት ክብር ማለት ነው ግን እውነት አርሰናል ይሄንን ሁሉ ክሊንሺት በመጠበቁ፣ አሁን የምንናገራቸው የምንናገራቸው ብቻ ሳይሆን የምናያቸው እውነቶችም ደግሞ አሉ። ነው የእውነት ዴቪድ ራያ በየ ጌሙ ላይ እየለፋ ባለፈው የውድድር ዓመት ዶናሩማ ለፔሲጂ ያድን የነበረውን አይነት ኳስ እያዳነ ነው። አርሰናል ክሊንሺት እየጠበቀ ያለ ነው ወይ? አይደለም። ምንድን ነው? ተመጋጋቢ ነው። ተመጋጋቢነቱ ምንድን ነው? በረኛው ተጋላጭነቱ ከፊቱ ባሉ ተከላካዮች ይቀንሳል። ተከላካዮቹ ተጋላጭነታቸው ከፊታቸው ባሉት በነ ዴክላን ራይስ ይቀንሳል። ይሄንን አመጋግቦ ነው በጣም የሚገርም የመከላከል አቅም አርሰናል እየገነባው ብዬ ነው የማስበው። ስለዚህ ቅድም እንዳልሽው የመከላከሉን ስራ እነ ሳሊባ እነ ማጋሌሽ እንደሚሰሩት ሁሉ ይሄኛው የመከላከሉን ክፍል ያግዛል። መሀል ክፍሉም ላይ ያሉት ልጆች ምንም ጥያቄ የለውም የሚል ነው። በዚሁ እንለፉ። እንዲሁም ረዘም ያለ ጊዜ ወሰድንበት። አሪፍ ነው። ድምፅ ለደክላን ራይስ። ማንቸስተር ሲቲ ላይ ሃላንድ ብያለሁ። መድገም አይቻልም ተብሎ ለውናበልችናቸዋለምንበ ህጋችን ላይ አለ። ቅድም መድገም አይቻልም ተብሎ አለ። ግን የተጠቀምኩበት እ ስለዚህ አይ እንስማማ፣ ስቀልድ ነው ውጭ አሁን ፒክ ማድረግ አይቻልም። ትላንት አሁን ለምሳሌ ፊል ፎደን አግብተዋል። በቀደም ሼርኪ በጣም ጥሩ ነበረ። በተለይ በእሱና በሃላንድ መካከል ያለው መናበብ የበለጠ ለሃላንድ የሚመች ተጫዋች ተገኘ ወይ ምናምን አይነት ነገር መባል ጀምረዋል። ግን ለአስር ጨዋታ የሚያስመሰክር ፕሬዘንስ ግን የለውም ሼርኪ ገና ፕሬዘንስ ስልሽ በጉዳት ምክንያት ያልተጫወታቸው ጨዋታዎች አሉ። ኮንሲስታንስ ስለመሆኑ እርግጠኛ መሆን እንፈልጋለን። ከጉዳት ጸድቶ ረጅም እና ተከታታይ ጨዋታዎችን ማንቸስተር ሲቲ እንዲያሸንፍ እንደ በቀደሞ አይነት ምክንያትነት እንጠብቅበታለን ብዬ ነው የማምነው ነው። ስለዚህ በርን መዝን ሲያሸንፉ ሼርኪ ሂወስ ሱፐር በጣም አሪፍ ነበረ የነበረው። ግን ስለ ሼርኪ ስለ ታይጃኒ ራይንደር ስለ ፊልፎደን ስለ ዶኩ ምናምን ለመመስከር ጊዜ ገና ይፈልጋል። የውድድር አመቱ ሲጀመር እንዳልነው አይደለም የቀጠሉት፣ ታይጃኒ ሬንደርስንም ቸርኪንም እንዲሁም ትናንትናም ቸርኪ ጎል አስቆጥሯል። ግን ለሌሎቹ ተጫዋቾች እንዳልከው ተጨማሪ ምስክርነት ለመስጠት ምናልባት ሀያኛው ጨዋታ ላይ ከዚህ በኋላ አስር ካየም በኋላ አሁን በአስር አደ የገመግም ናቸው። ሀያኛው ጨዋታን ስንገመግም በመጀመሪያዎቹ አስር ጨዋታዎች እንደገመገም ነው በሁለተኛዎቹ አስር ጨዋታዎች እንገምግም ካለን ያኔ ካሳመኑን ድምጽ ሊወስዱ ይችላሉ። አሁን ግን በግልጽ የሚታየው ማንቸስተር ሲቲ ካልሽ አውቶማቲክ ይመስለኛል ሃላንድ ለማለት ምንም ጥርጥር የለውም። ምንም ጥርጥር፣ የተለየ ቴስት ያለው ሰው ግን እድሉን መስጠት እንችላለን አዎ ይህንን የማይስማማ ይህንን ይህንን እናንተ አላያችሁትም የሚል አድማጭ ካለ ልክ ነው። በጣም ግን ትላንትናም ያው ጎል አስቆጥሯል በሻምፒየንስ ሊግ ሃላንድ እንደገና ደግሞ በጣም በተከታታይ ነው። ይህንን ወጥ አቋሙን አሁን እያሳየን የሚገኘው በአስቶን ቪላው ጨዋታ ጎል ሳያገባ መቅረቱ ለሱ ነው ይቆጫለው ባስቶን ቪላና በቶትናም ጨዋታ ነው አ ጎል ሳያገባ የቀሩ በፕሪሚየር ሊጉ ቶትናም ጨዋታማ ቆየ። አሁን ከዛ በኋላ መደድ አሁን አገባና ሪከርድ ሊሰብር ነው እየተባለ መስበሩ አይቀርም የቫርዲን ሪከርድ መስበሩ አይቀርም ምናምን እየተባለ እያለ ቪላ ሰበረ፣ ቪላ ሳያስቆጠር ቀረ። ከዛ በኋላ ደግሞ እንደገና ወደ ማስቆጠሩ መጣ። እና ይሄ የሀላንድ ጉዳይ ብዙም የሚያነጋግር አይመስለኝም ወደ ሊቨርፑል እንሂድና ሊቨርፑል ላይ እኔ ዶሚኒክ ሶቦስ ላይ እላለሁ። የመጀመሪያዎቹ አስር ጨዋታዎች የሊቨርፑሉ ጀግና ለእኔ ዶሚኒክ ሶቦስ ላይ ነው። ለሳምራዊ ጣምስ ለእኔ ሁጎ ኤኪቲኬ በጀምሪ። እንግዲህ ምን ይጀምራል ሁቤኪቲኬ በጣም አሪፍ ነገር ነው እያደረገ ያለው ብዬ ነው። አሁን ውስጥሽ ያምንበታል ነው ወይስ ቀድሜ ዶሚኒክ ሶቦስ ላይ ስላልኩብሽ አማራጭ ተጫዋች ለመውሰድ ብቻ አይደለም? ያን ያክል ለማበላለጥም ደግሞ ሶቦስ ላይ ጥሩ ነው፣ ምንም ጥርጥር የለውም። ግን ቅድም የመጥራት ዕድል ቢሰጥሽ ሁጎን ነው የምለው ስለዚህ የእኔ ቀድሞ መጥራት ግን እንደዚህ መሳለ መሳግንምንም መሳለ እኔ ሁጎ ኪቲኬ አሪፍ ነገር ነው በጣም ያሳየው ብዬ ነው የማምነው። በእርግጥ መሀል ላይ አሰልጣኙ ያልተጠቀሙ ያላሳልፉት ጨዋታዎች ነበሩ ተቀይሮ የገባባቸው፣ እንደዚሁም ደግሞ በተወሰነ ደረጃም ቢሆን ጥሩ ፐርፎርም ያላደረገባቸው ጨዋታዎች አሉ ግን መጀመሪያ ላይ ከነበረው ኤክስፔክቴሽንም አንጻር ሲታይ ሁጎ ኤኪቲኬ አዲስ ሊግ ላይን የመጣው ሊቨርፑል ውስጥ ነው የገባው እና የተወሰነ መቸገር ያጋጥመዋል የሚል ሀሳብ ነው የነበረን ግን ከነበሩት ተጫዋቾችን በላይ በጣም ጥሩ ፐርፎርሞ በማድረግ ጎል በማስቆጠር አሲስተን በማድረግ ሊቨርፑልን እያገዙ ከሚገኙ ተጫዋቾች መካከል ዋነኛው ነው ብዬ ነው እንደዚሁ ማንሳት የምችለው እስካሁን ድረስ ከሊቨርፑል ጋራ ያው ያደረጋቸው የተለያዩ ጨዋታዎች አሉ። በአጠቃላይ ወደ ስድስት ጎል አካባቢ አስቆጥሯል እና ሊቨርፑል አሁን ባለበት ይሄ ጎል የማስቆጠር ችግር ውስጥ፣ ለምሳሌ ከመሐመድ ሳላ ተደጋጋሚ ጎሎችን እያገኘ ስላልሆነ ያንን በተወሰነ ደረጃም ቢሆን በማስተካከል እና በመተካት የተሻለ ነገር እያሳየ ነው ብዬ ነው ማምነው። አንድ ሁለተኛ ደግሞ ልክ አሌክዛንደር አይዛክ የሊቨርፑል ተጫዋች ሲሆን የነበረው ኤክስፔክቴሽን በሙሉ ወደ አሌክዛንደር አይዛቅ ነበር የተቀየረው። ግን አሌክዛንደር አይዛቅ እንዳየነው ነው ነው በቃ በደንብ ፊት ሆኖ ጨዋታ ላይ መታየት ጎል ማስቆጠር አልቻለም። እስካሁን ድረስ ነገሮች አልተስተካከሉለትም፣ አልመጣለትም ብለን ነው እየተናገርን ያለ ነው። ሁጎ ኢኬቲኬ ግን ከተገመተውን በላይ ፐርፎርም አድርጓል ብዬ ነው ማስበው፣ እና እስካሁን ድረስ አሪፍ አገልግሎት ሰጥቷል ግን ለሊቨርፑል እንትን የምላቸው አሉኝ። ይሄ ጎን ለጎን ብሄዱ ብዬ የምመኛቸው ለምሳሌ ጋክፖ፣ አንዳንድ ጨዋታዎች ላይ በጣም የሚያሳየው ምርጥም ነገር አለ፣ እንደዚህ ነገር አለ። ሊቨርፑል አሁን በቃ መርጠናን ለመረጥናቸው ሰዎች ብቻ ነው ድጋፍ እና ማብራሪያ የምንሰጠው። በዚህ መንገድ ሳምሪ እንዳለችው ከተባለ አይቆጠርልሽ ነጥብ ነው ምትጤው እሳንዱ እንዳለችው ኢኪቴኬ ብቻ ሳይሆን ጋክፖም ብሎ የሚጽፍ ሰው ካለ ዲስኳሊፋይድ ነ ዝም ብለህ አንተ አሁን የኔን ሳታጣጥል ያንተ ማብራሪያ ለምን አትሰጥም? ጎንዮሽ ጉዳት ይላል መድኃኒት ላይ አሁን ልንገርሽ ነ የቅድም ስለ አርሰናል ስናወራ ስለ ጋብርኤል ማግሃሌሽ እና ዴክላን ራይስ ስናወራ የሚኖረው አይነት ተቀራራቢነት እንኳን አለው ብያላምንም ይሄኛው ሁጎ ኢኪቴኬ እና ዶሚኒክ ሶቦስላይ አሁን ዶሚኒክ ሶቦስላይ ማለት ለሊቨርፑል ኤቭሪቲንግ ማለት ነው። ኤቭሪቲንግ ማለት ነው። እውነት ለመናገር ዝም ብለሽ ባለፉት አስር ጨዋታዎች ሊቨርፑል ከዶሚኒክ ሶቦስላይ ምን አገኘ የሚለውን ነገር ለማስተባል ሞክሪው። ስታስት ሞክሪው። ራይት ባክ ላይ ተጫውቶ በጣም ኤፊሸንት ሆኗል። አሴ ነምበር ኤይት ተጫውቷል። በጣም ውጤታማ ሆኗል። የመጨረሻው ጨዋታ ከቪላ ጋር ሲያደረጉ አስር ቁጥር ቦታ ላይ አጫውቶታል፣ አገልግሏል። በጣም የእሱ ብቻ ሳይሆን የመሐመድ ሳላህ የመሻሻል ምክንያትና ሰበብ የነበረውም ዶሚኒክ ሶቦስላይ ነው። ጎል ያስቆጥራል፣ የመከላከል ስራው ላይ ያግዛል፣ ሌሎች እንዲነቁ፣ በተለይ ፈዘዙ፣ ጠፉ የምነካቸው የተባሉ እንዲህ ሲባሉና ተቀያሪ ወንበር ላይ ሲቀመጡ የሊቨርፑልን ነገር ከሶሻል ሚዲያዎቻቸው ላይ ፍቀው ያጠፉ እንደ መሐመድ ሳላ ያሉ ተጫዋቾች በሙሉ እንደገና ነቅተው እንደገና ወደሚፈለገው ጉብዝናና ብቃታቸው እየተመለሱ ነው እንዲባል በሊቨርፑል ቤት ለአርነ ስሎት መረጋጋት እንዲመጣ የዶሚኒክ ሶቦስላይን ያህል ዘንድሮ ኮንትሪቢዩት ያደረገ የለም። በውድድር አመቱ ብዙ ቦታዎች ብዙ ሀላፊነቶች ተቀያይረው ተሰጥተውታል። በተሰጡት ሃላፊነቶች ሁሉ ግን የጎበዘው እሱ ነው። አይ ኖ ሁጎ ኪቴኬ ጎል ያስቆጥራል፣ ግን ከዛ ያለፈ ነገር የለው። ዶሚኒክ ሶቦስላይ ጎል አስቆጥሯል። አርሰናልን ብቸኛ ሽንፈት ዘንድሮ ሊቨርፑል ነው አይደለም እንትን ያለው ያስመዘግበው፣ አርሰናልን ብቸኛ ያሸነፈው ሊቨርፑል ነው። ዶሚኒክ ሶቦስላይ ነው ከቅጣት ምት ያገባው አርሰናል ሊቨርፑልን እንዲያሸንፍ ጎል ማግባቱ ብቻ ሳይሆን አርሰናል ሊቨርፑልን እንዳያገባበት ደግሞ አሴራይት ባክ ዶሚኒክ ሶቦስላይ የዛን ቀን የሰራው ስራ በጣም ይገርማል። እንደ ነገርኩሽ ነው፣ አንዳንድ ጉብዝናዎች በራስ ብቻ እየተገለጹ የሚቆዩ ናቸው። ሌሎች ደግሞ ጉብዝናዎች አሉ፣ ከራሳቸው አልፎ ሌሎችንም ይዞ የሚጎብዙ ተጫዋቾች አሉ። ለሌሎቹም መንቃት፣ ለሌሎቹም ወደሚፈለገው ደረጃ መምጣት በደንብ የሚያግዙ ተጫዋቾች አሉ ቅድም እንዳልኩሽ ነው አስር ቁጥር ቦታ ላይ ስተጫወ ሲጫወት የሚገርም ነገር አደረገ፣ እና ማምር ሰላን ይዞ ተነስ አዘለው ብነው ምልሽ በቃ ስድስት ቁጥር ማነው ስምንት ቁጥር ቦታ ላይ ሲጫወት ዛወዝ ሂዝ ናቹራል ፖዚሽን በጣም የሚገርም ነገር አደረገ። ራይት ባክ እንተሲ ማን ይፈልገዋል? ትሬንት አሌክሳንደር አርኖልድን አስባለ። ስለዚህ ብራድሌይን እዛ ተጠቅሞ ልጁን እዛ ቦታ ሲያረግ ምንም ነገር ቢያደርጉት እስካሁን ድረስ አርንስ ሎትንና ሊቨርፑልን እንትን ያላለው ያላሳፈረው ለእኔ ለምሳሌ ኢብራሂም አኮናቴ ብትወስድ አሪፍ ነበር። የሆነ አንድ ጨዋታ ነው ከዛ ድርግም ይላል። እንደ ክሪስማስ ላይ ድሞ ድንገት በወግ ይላል ሁጎ ኢኪቴኬ ከዛ አካባቢ ካሉት አጥቂ ተጫዋቾች ጋር ቢነጻጸር የተሻለ ዋጋ ልሰጠው ይችላል ከሙሉ የሊቨርፑል የዘንድሮ የውድድር ዓመት የመጀመሪያ አስር ጨዋታዎች ጋር ካያስኩት ግን በዶሚኒክ ሶቦስላይ ሌቭል የሚደርስ የለም። ዝንቡን እንኳን እሽ የሚልል እውነት እውነት ነው ምናገር ዶሚኒክ ሶቦስላይ በጣም በጣም በጣም በጣም በጣም በጣም የሚገርም የውድድር ዓመትን ነው ለሊቨርፑል እያሳለፈ ያለው በዘንድሮ የውድድር ዓመት ልን ነው ሶስቱ ላይ ጨረስ ጥያቄ አይ የለኝም። ሶስቱን የመጀመሪያዎቹን አርሰናል፣ ማንቸስተር ሲቲን እና ሊቨርፑልን አነሰናል። ሌሎቹን ሶስቶች ደግሞ ስንመለስ እናነሳለን። ግን ለአነሳሻቸው አሪፍ አሪፍ ሀሳቦች ሽልማት አለሽ ከመረን ነው። ማርያምን፣ እንዴት ዛሬ ምነው? እስከ ዛሬ ስንት ቦምብ የሆነ ሀሳብ ሳነሳ ቦምብ ቦምብ አለ እንዳይበላሽ እ ሳነሳ አለ ሽልማት በእውነት አይ፣ አሪፍ በጣም እሺ አድማጮቻችን፣ እስካሁን ድረስ ምንድነው? አይ ምንም ይሁን ሽልማት ከሆነ ደስ ይለኛል። እሺ እናመሰግናለን ሁሉንም አድማጮቻችንን በጣም ጥሩ ጊዜ ነው አብረን ያሳለፍ ነው። የተለያዩ ፕሮግራሞችን ደግሞ ከሰዓት በኋላ በሚኖረን የዩቲዩብ ዝግጅታችን ላይ ይዘን እንመጣለን። ስለዚህ እንዲጠብቁን ነው ለአድማጮቻችን ቀጠሮ የምንሰጠው። በያላችሁበት መልካም ቀን፣ መልካም ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር 2010